ከድሮ ስልካችሁ ላይ የነበሩ አፕሊኬሽኖች ነገር ግን አሁን ከያዛችሁ ስልክ ላይ ማስታወስ ያልቻላችሁና ዳውንሎድ ማድረግ ያልቻላችኋቸውን አፕሊኬሽኖች በአንድ ስቴፕ ብቻ ሙሉንም አፕሊኬሽኖች ወደ አዲሱ ስልካችሁ እንዴት እንደምታመጡ ላሳያችሁ። ዳይ ወደ ስቴፕ፣ ሌትስ ጎ። አፕ ስቶር ወይም ፕላይ ስቶርን እንከፍታለን። ከዛ ፕሮፋይላችን ከላይ እንጫንና ከስራ አካባቢ ማኔጅ አፕ ሴን ዲቫይስ የሚላለስ እንጫናለን። ሴን ከላይ ማኔጅ የምትለውን እንጫንና ዝቅ ብሎ ኖት ኢንስቶልድ የምትለዋን ስንጫን ዚስ ደቫይስ እና ኖት ኢንስቶልድ የሚል አለ። ኖት ኢንስቶልድ የሚለውን መርጣለን። ከዛ ቀጥሎ አፕሊኬሽኖች እዚህ በፊት ተጭነው የነበሩ አሁን ስልካቹ ላይ የሌሉት ሊስት ይደረጋሉ። እነሱን መጫን የምንፈልገውን ቼክ ቦክሷን ቲክ ቲክ ቲክ እያድረግን ያደርግን መርጣለን። ምንፈልጋቸውን ብቻ አንዴ ነው የሚጭንላችሁ። ቀደም እንደነገርኳችሁ፣ ዜን ከመረጥን በኋላ ምንጨነን መጫን የምንፈልገውን ወይም ወደ ስልካችን እንዲመጡ የምንፈልገውን ወደ አዲሱ ስልካችን ከላይ አካባቢ የዳውንሎድ ምልክት አለች። እሷን አንዴ ስትጫኑ ሙሉ በሙሉ አፕሊኬሽኖች ወደ አዲሱ ስልክ ይመጣሉ። ኖት ዛት ኢንተርኔት ኦን ማድረጋችሁን እንዳትረሱ። እንደዚህ ለመሰሉ ቲፖች